እንደምሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ለተለያዩ መረጃዎችን አጠር አጠር ያሉ መረጃዎችን ወእናንተ የማርሳችሁ ሆና አብራችሁን ቆዩ። አርሰናል እንግዲህ የቪክተር ዩክሬሽን ጉዳይ እንደሚያስብበት ማለትም የአሌክሳንደር ኢዛክ ጉዳይ የማይሳካ ከሆነ ፊቱን ወደ ቪክተር ዩክሬሽን የማዞር እድል እንዳለው እየተገለጸ ይገኛል። ይታወቃል። ተጫዋቹ በጣም ድንቅ ተጫዋች ነው። ነገር ግን ከእድሜው ጋር በተያያዘ አርሰናል በተለይም አሌክሳንደር ዛክን ለረጅም ጊዜ እቅድ የሚፈልገው ተጫዋች እንደሆነ ይታወቃል ና ለዚህም ነው ፊቱን ወደ አሌክሳንደር ዛክ ያዞረው። ነገር ግን የአሌክሳንደር ኢዛክ ዝውውር የማይሳካ ከሆነ አሁንም አርሰናሎች እንደ ሁለተኛ አማራጭ እንደሚመለከቱት ነው እየተገለጸ የሚገኘው። ሌላኛው መረጃችን እንግዲህ በዩቱ ለመጀመሪያ ጊዜ የእንግሊዝ ዋናው ብሔራዊ ቡድን የተጫወተው ማስቆጠር የቻለው ሉዊስ ስኬሊ የጨዋታው ኮከብ ተብሎ ተመርጧል። ይሄ እንግዲህ ታለንትድ የሆነ ያንግ ሜን ነው። ከብዙ ጊዜ እንግዲህ አንድ ጊዜ የሚፈጠር አይነት እስኪል ያለው ተጫዋች ነው ና ነገር ግን ያው ከልምድ ጋር የተያዙ ስህተቶችን እየሰራ ዋጋ ሲያስከፍል አይተናል። ይሄ ደግሞ ከእድሜ አንጻር የሚፈጠር ነገር ነው። ነገር ግን ተጫዋቹ በጣም ያንግ ነው፣ በጣም ታለንትድ ነው እና ተጫዋቹ ወደፊት ለአርሰናል ጥሩ የሆነ ግልጋሎቱን ይሰጣል ተብሎ ይጠበቃል። ሪያል ማድሪድ የማርቲን ዙቢመንዲ ዝውውር ከአርሰናል ለመጥለፍ እንቅስቃሴ መጀመራቸው ተዘግበዋል። ተጫዋቹ እንግዲህ በስፔን ካለው ልምድ አንጻር ወደ ሪያል ማድሪድ ቢሄድ የሆነ ጥቅም ይሰጣል ተብሎ ይገመታል። ነገር ግን አርሰናልም ተጫዋቹን ለማስፈረም ፍላጎት እንዳለው፣ ተጫዋቹም ቢሆን ወደ አርሰናል መምጣት እንደሚፈልግ ነው መረጃዎች የሚጠቁሙት። ሪያል ማድሪድ ብዙ ጊዜ ተጫዋቾችን በመጥለፍ እየታወቀ ነው የሆነ ዝውውር ሊካሄድ ሲል ዝውውሮችን የመጥለፍ ባህሪ አለበት። ነገር ግን አርሰናልም ተጫዋቹ እንዲህ በቀላሉ ይለቋል ተብሎ አይጠበቅም። የሚጠልፍበትም ከሆነ ግን ሌሎች አማራጮችን እንደሚመለከት ነው እንግዲህ የሚወጡ መረጃዎች የሚጠቁሙት። አርሰናልና ሊቨርፑል አሌክሳንደር ኢዛክን ለማስፈረም ከወዲሁ ግፊት እያደረጉ እንደሆነ ፋብሪዚዮ ሮማኖ አረጋግጦታል። እንግዲህ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ነው ያረጋገጠው። ይታወቃል አርሰናሎች በዋነኝነት የሚፈልጉት የአሌክሳንደር ኢዛክ ጉዳይ እንደሆነ ይታወቃል። ነገር ግን የማይሳካ ከሆነ አሁንም ፊታቸውን ወደ ቪክተር ዩክሬሽ እንደሚያዞሩ ነው በዛሬው እለት የሚወጡ መረጃዎች የሚጠቁሙት ፋብሪዚዮ ሮማ ነው እንግዲህ። ስለ ብሩኖ ጉማሬሽም እንደዚሁ ተናግሯል። ስለ ብሩኖ ጉማሬሽ ሲናገር ታዲያ ብዙ መረጃዎች አሉ በአርሰናል ና በሌሎች ክለቦች እንደሚፈለግ እኔም ካሉ መረጃዎች ተነስቼ የምናገረው ነገር ቢኖር አርሰናል ና ጉማሬሽ ውይይት ማድረጋቸውን ነው ሲል እንግዲህ ተናግሯል። ና በሄዱ ጊዜ ጉማሬሽ በአርሰናል ዝርዝር ውስጥ ይገኝ ነበር፣ ንግግርም አድርገው ነበር። አሁንም ግን በአዲሱ ዳይሬክተር ቤርታ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የማውቀው ሲል እንግዲህ ፋብሪዚዮ ሮማኖ አሳውቀዋል። ሌላኛው መረጃችን ታዳጊውና ተስፈኛው ማክሱ ዶማንን እንመለከታለን። ማክሱ ዶማን ለእንግሊዝ ታዳጊ ብሔራዊ ቡድን በድጋሚ አሲስት ማድረግ ችሏል። ተጫዋቹ እንግዲህ በአርሰናል ቤትም ጥሩ የሚባል ጊዜን እያሳለፈ ነው ና የወደፊት ታለንትድ ፕሌየር ይሆናል ተብሎ ነው የሚጠበቀው። አሁንም ቢሆን በአርሰናል ቤት በታዳጊዎች ቤት ድንቅ ጊዜን እያሳለፈ ይገኛል። የጆርጂኒ ወኪል በሚቀጥሉ ሳምንታት በተጫዋቹ ወደፊት ቆይታ ጉዳይ ንግግር እንደሚያደርግ ተዘግቧል እንግዲህ ጆርጂኒዮ ከአርሰናል የመልቀቅ እድሉ በጣም ሰፍቷል ኦልሬዲ ታውቋል እና በክረምቱ የዝውውር መስኮት አርሰናልን እንደሚለቅ ነው የሚወጡ መረጃዎች የሚጠቁሙት ሌላኛው ደግሞ ሪያም ስተርሊንግ ነው ሪያም ስተርሊንግ እንግዲህ የውሰቱ ውሉ ሲጠናቀቅ ወደ ቼልሲ ይመለሳል እና አርሰናል ተጫዋቹን በቋሚነት ማስፈረም አይፈልግም አርሰናል መጥቶ ምንም አይነት ነገር ያላገለገለ ተጫዋች ቢኖር ሪያም ስተርሊንግ ነው ይታወቃል እና አርሰናሎች በፍጹም ይህንን ተጫዋች ማቆየት እንደማይፈልጉና እጅግ ተነሳሽነት ያላቸውን ታለንትድ የሆኑ ተጫዋቾችን በክረምቱ የዝውውር መስኮት ማስፈረም እንደሚፈልጉ የሚወጡ መረጃዎች ይጠቁማሉ። እነዚህ ማለትም እነ ትሮሳርድን፣ እነ ራሂም ስተርሊንግን የሚሸጡበት ዋነኛው ሪዝን በክረምቱ የዝውውር መስኮት ታለንትድ የሆኑ ተጫዋቾችን ለማስፈረም ካላቸው ፍላጎት እንደሆነም ታውቋል። ዋነኛው በዛሬው ዕለት እንግዲህ የወጣው አስደናቂው ማለትም ለአርሰናል ጥሩ የሚባለው መረጃ የቡካዮ ሳካ ጉዳይ ነው። እንግዲህ በሚቀጥሉት ቀናቶቹ ወደ እንደሚመለስ ተዘግቧልና ይህ ተጫዋች እንግዲህ ለአርሰናል ምን ያህል የልብ ምት የሆነ ተጫዋች እንደሆነ ይታወቃል። እና በተለይም አርሰናል በቻምፒዮንስ ሊግ የሚያደርገው ጨዋታ ጉልህ ሚናን ያበረክታል ተብሎ ነው የሚጠበቀው። ቡካዮ ሳካ እጅግ ድንቅ የሚባል ተጫዋች ነው፣ እና አጥቂም ይሆናል አሲስትን በማድረግ ጎል በማስቆጠር በየትኛውም ዳይሬክሽን ይህ ተጫዋች አስፈላጊ ነው እና የዚህ ተጫዋች መመለስ ለአርሰናል እጅግ እጅግ ጠቃሚ እጅግ አስፈላጊ ነው ተብሎ ነው የሚጠበቀው። ለዛሬ ያሉን መረጃዎች ይህንን ይመስላሉ። አጠር ያሉ መረጃዎችን ወደ እናንተ ያደረስኳችሁ፣ በአዲስ ቪዲዮ እስክንገናኝ ድረስ መልካም ሩት